አና ሙላቱ ባላለው የምደውለው ከናዝሬት ነው። የምደውልበት ምክንያት አባቴ የፋይዳ መታወቂያ ለመውሰድ ፈልጎ ተመዝግቦ ነበር። ጥቁር አባይ አካባቢ የሚገኝ ቴሌ ውስጥ እዛ ከተመዘገበ የተመዘገበው በዜሮ አንድ ዜሮ ስድስት አስራ ሰባት የካቲት ወር ላይ ማለት ነው፣ ተመዘገበ አሻራም ተወሰደ በስቃይ ያው ስላረጀ ትንሽ አሻራዎች ቸግሮን ወሰዱለት አይኑንም። ከዛ በኋላ በጣም ሲቆይብኝ ጊዜ ሄጄ ስጠይቅ አይ በምን ምክንያት እንደ ቆየ አናውቅም ሲሉኝ፣ አሁን ለጊዜው ባንኮች ላይ ይመዘገባል ሲሉኝ ጊዜ አቢሲኒያ ባንክ ደግሞ ፖስታ ቤት አካባቢ ሶሬቲም ህንጻ ላይ አሉ አቢሲኒያዎች። እዛ ሄጄ ስጠይቅ ቆይስ ለርዳሽ ብሎኝ የተሰጠኝ ወረቀት ስለነበረ የእሱን ቁጥር ይዞ ሄዶ አይቶልኝ መጥቶ በአሻራው ምክንያት ነው፣ አሻራቸው ሪጀክት ሆኗል። ለምን በፊት እኮ ተቀብለውኝ ወረቀቱን ይህው ልሰጥተውኛል ስለው እንግዲህ ያንን ነው የሚያሳየኝ። ምን ላድርግ ታዲያ ስልሽ ስለው እኔ አላውቅም እሱን አለኝ። እኔም ተመልሼ መጣሁ። አሁን አጋጣሚ እናንተ ይህንን ፕሮግራም ስታቀርቡ በጣም ተደስቼ በስንት መከራ ነው ስልካችሁን ያገኘሁት እና የጠየኩት ማለት ነው። እና አሁን አባቴ የዘጠና ሁለት አመቱ ስለሆነ እናቴም በዛ ሁኔታ ስላለች ጡረተኛ ስለሆነ ጡረታ በሱ ይወስዳል ስላሉ መታወቂያውን በምን መልኩ ሊያገኝ ይችላል? አሻራው ወደፊትም ስለሚያስቸግረኝ እሱ ደግሞ ትንሽ ችግር አለበት። ጤናም ይዤ መውጣት ስለከበደኝ ይሄንን ነገር የሚመለከተው ክፍል መልስ እንዲሰጠኝ ነው ምፈልገው ብዬ ነው የማምንጠይቀው። አሻራ የወሰደው ቴሌ ከሆነ በወቅቱ እሳቸውን አሻራ ሲወስድ ሲስተም ላይ ያሳየዋል ብዬ አስባለሁ። አሻራቸው የማይሆን ከሆነ እዛው መናገር ይችል ነበረ። ይህንን አልተናገርም፣ ባለሙያው አልተናገርም። ወረቀት እኮ ቁጥር፣ ረጅም ወረቀት ቁጥር ያለው ወረቀት ሰጥቶኛል፣ የምዝገባ ወረቀት ብሎ እሱን ይዤ ሄጄ ነው አቢሲኒያ ባንኮች ያዩልኝ፣ እግዜር ይስራቸው፣ ተባብረው ነው ተመልሰው እዛው ቴሌ ሄደው አሁን የተፈጠረውን ችግር አባቴ ከእድሜ መግፋት ጋር ተያይዞ የእጁ አሻራ ብዙ ለሲስተም ይመች አይደለም እና ሌላ አማራጭ አለ ወይ ፋይዳ መታወቂያ የሚያገኝበት ሌላ እድል ሌላ አማራጭ አለ ወይ ምን እናድርግ ብለው የጠየቁት ሰው አካል አለ ብዬ ስጠይቅ እኮ ነው አይ እኛ እናቅም ያለችኝ፣ ቴሌ ሴንተር ያለች ሌሎች ከእኛ በላይ ያሉትን ሰዎች ጠይቁ ነው አዎ እንደሱ ነው ብለው የመለሱ እኔ ግን እኮ ያው አሻራ እኮ ወስዷል። አሻራ ስለወሰደ በሎሚ በምናምን አሽተውት ነው አሻራውን ያገኙትና ትንሽም ቢሆን የሰራው ማለት ነው። እሱን እኮ ወስደዋል። ለመውሰዳቸው ማረጋገጫ ወረቀት ሰጥተውኛል። ከዚህ በኋላ እንዴት ነው አሻራው የለ አይ፣ አይ አልተቀበለውም ማለት ብዬ ነው ስጠይቅ፣ እሱን እንያላቅም እንግዲህ አለኝ። የረዳኝ ባንክ ላይ ያለው ሰራተኛ ማለት ነው። ምናልባት አሻራውን ሲስተም ላይ ሳይዙት ቀርተው ሊሆን ይችል ይሆን። ምናልባት እንደዛ የሚቀረምን አውቃለው። የአይኑም የምናምን እኮ እንትን ያለበትም ሰጥተውኛል፣ ወረቀት። ስለዚህ የጣት አሻራ ነው አሁን ያስቸገረው ያሉት። አሁንም ደግሞ ዳግም አየነው ነው ቢሄድ ዘ ሴምቲንግ ነው የሚገጥመው ነው። ለምን ሲያረጁ የሰዎች አሻራ ይጠፋል። ስለዚህ አሁንም እናቴ አልኩ፣ ቅድምም ነገር ያለው እናቴ ፓስፖርት ለማውጣት ፈልጋ፣ አሻራው በቃ እስከሚላጥ ድረስ በስንት ስቃይ ነው የያዘላቸው። እናቴ አሁን እሱን ፈርታ፣ መታወቂያውን አባትሽ መልስ እስከሚመጣ አልሄድም አለችኝ። እሷን ፈርታ በዚህ እንደ ተመሳሳይ እጣ ይገጥመኛል ብለው ተመሳሳይ ነው። አዎ የእናቴማ የበለጠ ነው ያሰቃየን። ሶስት ቀን አራት ቀን ነው ኢሚግሬሽን የተመላለስ ነው አሻራው እምቢ ብሎ፣ የእሷ የእሷ እንደውም አንድ ጣት ነው የአባቴ አስር ጣት ነው። በሎሚ እያሹ ላጧቸው። ጭራሽ አሻራ የሚወሰደው ያስሩም የእጃቸው ጣት ነው። አዎ ለመታወቂያው፣ ያስሩም፣ የቀኝም የግራም ይሄ ነው እኮ ከባዱ። ደግሞ አንዳንዴ በአደጋ ምክንያትም የሰዎች የጣት አሻራ ሊጠፋ ይችላል። ትክክል። አሻራ ይጠፋል፣ በአደጋ ምክንያት ይጠፋል፣ በቁስለት ምክንያት ይጠፋል። አሁን የኢሚግሬሽኑ ሰውዬ ምንድን ያለን በጣምም እንዳይላጠባቸው ተጠንቅቃችሁ እያሉ ነው። ስታሽ የከረመችው እናቴ የአባቴ ደግሞ የበለጠ ለስላሳ ነው። እናቴ ትንሽም ስራ ስናልሰራ ይሻላል። የአባቴ ደግሞ ለስላሳ ሆነ። ይሄ ምንም አሻራ የሌለው እንዲህ ባይን ስታይ ምንም አሻራ የሚባል የለው። አዲስ የባንክ ቡክ ማውጣት የሚያስፈልግ ከሆነ አዲሱን የፋይዳ መታወቂያ መያዝ ግዴታ እንደሆነ መንግስት በተለያየ ጊዜ ሲገልጽ ነበር። ደንግጓል። አዎ ስለዚህ አገልግሎት ለማግኘት የግድ ፋይዳው አስፈላጊ ከሆነ እና እርስዎ እንዳሉኝ የጣት አሻራቸው በተለያየ ምክንያት ሲስተም ላይ ሪጀክት የሚደረግባቸው ዜጎች ምን ይሆናሉ? ይኸው ምንድን ነው የሚል ነው የእርስዎ ጥያቄ። የምፈልገው ይኸው ነው ጥያቄዎት ይኸው ነው ጥያቄ። ለምን የእናቴም ጽዋውያው ነው የእነሱ ብቻ ሳይሆን የሽማግሌና ያሮጊቶች በአጠቃላይ። መልካም መልካም። እሺ ወይዘሮ ዋህና በጣም ነው ማመሰግኖት። እኔም በጣም ነው ማመሰግነው። አየለው አዲስ ክብር ይስጥልኝ። ተባረክ። ሙሉ ቀን ይሆንልህ። መልካም ቀን የተከበራችሁ አድማጮቻችን ቀደም ሲል የአዳማው አድማጫችን የሆኑት ወይዘሮ ሀና ሙላቱ ያቀረቡትን ቅሬታ በተመለከተ ምላሽና ማብራሪያ ለማፈላለግ ወደ ብሔራዊ መታወቂያ ፕሮግራም ጽህፈት ቤት ስልክ ደውያለሁኝ። የጽህፈት ቤቱን ዋና ዳይሬክተር አቶ ዮዳሄ አርያ ስላሴን በቀጥታይ ስልክ መስመር አግኝቻቸዋለሁ። አየነው አዲስ እባላለሁ ከኢቢሲ ኤፍኤም አዲስ 97 ነጥብ አንድ ነው ከእስኪ ተጠቁ ዝግጅት ክፍል ነው የምደውለው። ወደ እርሶ የደወልኩት አንድ ጥያቄ መጦ ነው። ከፋይዳ መታወቂያ ጋር በተያያዘ አዳማ ያሉ የኢቢሲ ኤፍኤም አዲስ 97 ነጥብ አንድ አድማጭ የአባቴ የ92 ዓመት የእድሜ ባለጸጋ ናቸው እና ጥሮተኛ ናቸው። የጥሮታ ገንዘባቸውን ለመቀበል የፋይዳ መታወቂያ ያስፈልጋል ስለተባለ ፋይዳ መታወቂያ ለማውጣት አዳማ ወዳለው ጥቁር አባይ አካባቢ ከሚገኘው የቴሌ ሴንተር ሄደን አሻራ ሰጠን። አባቴ አሻራ ሊሰጡ ሲሉ በእድሜ መግፋት ምክንያት አሻራቸው ሊወጣ ስላልቻለ በተደጋጋሚ በሎሚ ከታሸ በኋላ አሻራቸው ተወሰደ። ይህንን ማረጋገጫም ሰጡኝ። መታወቂያውን ለመውሰድ ከወር በኋላ ስንሄድ ሪጀክት አድርጎታል አሻራውን ብለው መለሱን የሚል ጥያቄ አቅርበዋል። ይህንን በተመለከተ መረጃ እንዲሰጡን ነው። ምንድን ነው ማድረግ ያለባቸው? አሰራሩን በተመለከተ በተለይ ወደ ጣቢያችን ያልደወሉ ግን እንዲህ አይነት ችግር የገጠማቸው ሰዎችም ይኖራሉና ማብራሪያና መረጃ እንዲሰጡኝ ነው። እሺ፣ ልክ ነው። በእድሜ ምክንያት፣ በአካል ጉዳት ምክንያት፣ በተለያየ ምክንያት የጣት አሻራ ላይሰራ ወይም ላይኖር ይችላል ጭራሽ። በዚህ ጊዜ አማራጮች አሉ። የአይን አሻራ የምንወስደው የጣት አሻራ እምቢ በሚል ጊዜ ኤክሴፕሽን ተደርጎ የጣት አሻራ ይቀመጥና በአይን አሻራ ብቻ አገልግሎት እንዲያገኙ ነው ነዋሪዎች፣ ዜጎች። ስለዚህ እንግዲህ እዚህ ጋ የተፈጠረው ስህተት አሁን ካልከኝ እንደገባኝ በሎሚ ታሽቶ ምን ተብሎ የእሳቸው ጣት ያለ ጥራቱ ግን ዝቅተኛ እንደሆነ ፑሽ ተደረገ። ከዛ ከጀርባ ጥራት ማረጋገጥ ሪጀክት ተደርጓል ማለት ነው። ጥራት ሲያረጋግጡ ይሄ በጣም ዝቅተኛ ጥራት ያለው አሻራ ነው ብለው ሪጀክት ሲያደርጉት ነው ይህ ችግር የተፈጠረው። ስለዚህ በድጋሚ ሲመዘገቡ እንደዚህ በእድሜ ምክንያት ወር በአካል ጉዳት ምክንያት የጣት አሻራው ሊጠፋ የደረሰ ሰው ከሆነ ኤክሴፕሽን ተደርጎ ሲስተሙ ላይ ኤክሴፕሽን የሚል አማራጭ ስላለ፣ በአካል ጉዳትም አንድ ሰው ጣት ባይኖረው ወይም እጅ ባይኖረው በኤክሴፕሽን ስለሆነ የሚመዘገበው በዛ ወይ ቢመዘገቡ በተሳካ ሁኔታ ምዝገባ ማድረግ ይችላሉ። እንግዲህ ይሄ አንዳንዱም ኢንተርናል የኛ ችግር ነው። ኢትዮ ቴሌኮም የእኛም አጋሮች በትክክል እንደዚህ ዕድሜ በጣም የገፋ ሰው ጣት አሻራ ሲያስቸግር በኤክሴፕሽን ማድረግ እንዳለባቸው እንጂ ዝቅተኛ ጥራት ያለው ነገር መላክ እንደሌለባቸው እኛም እንደ ኃላፊነቱ እንወስዳለን ከዚህ በኋላ እንደማይፈጠር ተስፋ እናደርጋለን ማለት ነው። እኒህ አድማጭ አሁን ማድረግ ያለባቸው ምንድን ነው? በተደጋጋሚ ተመላለስኩኝ፣ አቢሲኒያ ባንክ ቅርንጫፍ ሄደው ተመሳሳይ ምላሽ ነው የሰጡኝ እና መፍትሔ የሚያመላክተኝ የስራ ኃላፊ ወይም ሰራተኛ አላገኘሁም፣ ና ምን ላድርግ ብለዋል እሳቸው። በድረ ገጻችን ላይ የቢሮ ስልክ አለ። በዛ ስልክ ደውለው እንዲስተናገዱ በተለየ ሁኔታ እናደርጋለን። ድረ ገጽ አይዲ ዶት ኢቲ ላይ መሄድ እዛ ላይ ያለ ሁሉም ዝርዝር ድረገጽ ላይ ገብተው እዛ ላይ አድራሻቸውን ወይም መፍትሄ የሚሰጡ ተቋማትን የስልክ አድራሻ ማግኘት ይችላሉ። አሁንም በአስቸኳይ አዳማ ከተማ ያሉትን የኢትዮ ቴሌኮም እና ሌሎች መዝገቢያ ጣቢያዎች ኃላፊዎች ነግረን እንደዚህ አይነት ኬስ ሲያጋጥማችሁ በኤክሴፕሽን አስተናግደው የሚለውን እኛም ቀድመን ኃላፊነትን እወስዳለን። አሁን እሳቸው ማንን ያገኙ ማን ጋር ተገናኝተው መፍትሄ ሊያገኙ፣ እስከ ነገ ድረስ ሄደው ይመዝገቡ። የትኛውም የኢትዮ ቴሌኮም ቅርንጫፍ ላይ ያለ በድጋሚ ሄደው መመዝገብ ነው ያለባቸው። አቶ ዮዳሄ በጣም ነው የማመሰግነው፣ እግዚአብሔር ይስጥልኝ። የተከበራችሁ አድማጮቻችን ከብሔራዊ መታወቂያ አገልግሎት ጋር ወይም ከፋይዳ መታወቂያ ጋር በተያያዘ ማንኛውም አይነት ቅሬታ፣ አስተያየት፣ ጥያቄ ካላችሁ በ0113720006 ወይም በ9779 ላይ በመደወል ማብራሪያ የሚያስፈልጋቸው ማናቸውን ጉዳዮች ካሉ ደውላችሁ ጠይቁን ተብላችኋል። ስልኮቹን በድጋሚ ላስታውሳችሁ፣ 0113720006ና በ9779 ላይ ደውላችሁ ልታገኙን ትችላላችሁ፤ ተብላችኋል። የተከበራቸው አድማጮቻችን፣ የዛሬው የስኪ ተጠይቆ ዝግጅት ያው ነበረ። አየነው አዲስ ነኝ። በያላችሁበት መልካም ጊዜ